አንዳንድ ጊዜ የጓደኛችሁን ህልም ለማሳካት ድፍረት ብቻ ይሆናል የሚያስፈልገው በጣም ደስ ብሎኛል ያ ያዘው በዛሬው ቪዲዮ የ24 ሰዓት የባስ ጉዞ ከአዲስ አበባ ተነስተን ሞያሌ አርፈን ከሞያሌ ደግሞ ናይሮቢ ኬንያ ለመግባት ሙከራ እናደርጋለን ተከታተሉ የኬንያ ብር ይህን ይመስላል ጋይስ የኬንያ ባስ ወደ ናይሮቢ አጋይስ እንግዲህ ተሰብስቧል። ነኚህ ልጆች እሶ ለማንኛውም ኬንያ ዛሬ ለሌት ነው የምንሄደው። ዛሬ ለሊትባስባዞ የአዞ ፋሚሊ ለመጀመሪያ ጊዜ ከሀገር የወጣን አንድ ላይ ማለት በጣም ኤክሳይትድ ነኝ ጃኒ በዚያ አጋጣሚ በጣም አመሰግናለሁ፣ ይህን ኤክስፒሪየንስ ለሰጠኝ እና ያ በጣም ደስ ብሎኛል። በጃኒ ምክንያት ለመጀመሪያ ጊዜ በፕሌን ሄድኩኝ። ለመጀመሪያ ጊዜ ከሀገር ልወጣ ነው ማለት ነው። በጣም ደስ ብሎኛል እና ደግሞ ሄጄ ኬንያ ናይሮቢን ስካዩ ደግሞ በጣም ጓጉቻለሁ። ከዛ በኋላ ደግሞ ያለውን ሪያክሽኖች ደግሞ በደንብ ታዩታላችሁ። ጓጉተናል፣ ብቻ እውነት በጣም ነው ደስ ያለኝ። በጣም ኬንያ ጎረቤት ሀገራችን ወደ ኬንያ ልንሄድ ነው። ያዘው ፋሚሊ በጣም ደስተኛ ነኝ። ያዘው ለማንኛውም ምርጫ አላችሁ። ዛሬ 11 ተኩል ወይ ለሊት፣ አረ ዛሬ ግን ያው ችግሩ ለሊት 7 ሰዓት ነው የምንደርሰው እዛ። ከዛ በኋላ እግዚአብሔር ከእናንተ ጋር ይሁን። በግርም ችግር የለውም። አንዴ ፈቃዱ ይሁን ካለ አት ለሊት 7 ሰዓት የት ልንሆን ነው? ለመጀመሪያ ጊዜ በመሆኑ ደስ ብሎኛል። አልዋሻችሁም፣ በጣም ደስ ብሎኛል፣ ጓጉቻለሁ ለማየት። ግን በባስ መሆኑ ትንሽ አስፈርቶኛል እውነት ለመናገር ፈጣሪ እንግዲህ ከኛ ጋ ይሆን ስቲ እና ያለን እና ያዋለን ነው የሚባለው። ለማንኛውም አስራ አንድ ተኩል ዛሬ በኢትዮጵያ አቆጣጠር አስራ አንድ ተኩል የሚነሳው ባስ ሞያሌ ሌሊት ሰባት ሰዓት ተኩል ነው የሚገባው ሶ አማራጭ አለን። እዛ እንዳረፍን ሆቴል ያለችን አልጋ ፈላልገን አልጋ እንይዝና በሌሊት ሰባት ሰዓት በማናውቀው ከተማ ሀገር ማለት ነው ሞያሌ ላይ ከዛ ሌሊት ሰባት ሰዓት እንይዝና ከዛ ቀን ሙሉ ሞያሌን ዞረን ከዛ የማታ ባስ መያዝ እንችላለን ማለት ነው፣ ወደ ኬንያ ማለት ነው። ስለዚህ ከዚህ ኬንያ አሚ ከዚህ ሞያሌ ከ8 እስከ 10 ሰዓት ጉዞ መንገድ ነው። ከዛ ደግሞ ከሞያሌ ናይሮቢ ደግሞ 12 ሰዓት ምናምን መሰለኝ። ከዛ በኋላ እንዳለ ኢቲ የሚባል አለ ይዘው አፕላይ ያደረግ ነው፣ የኬንያ በቪዛ ፋንታ ማለት ነው ማለት ነው እና እሱን ለሁላችንም ፕሪንት አስደርገናል። ሁላችንም አፕላይ አድርገን አፕሩቭ አድርገውን ነው። እኔ ደግሞ 30 ዶላር አስከፍሉኝ አሜሪካዊ ስለሆንኩ። ለማንኛውም እሱን ፕሪንት እናስደርጋለን። ልብሳችሁን አዘጋጁ፣ ሁሉ ነገር አዘጋጁ። ጉዞ ወደ ኬላ ተዘጋጀ። አዳሜ ለመጀመሪያ ጊዜ ከሀገር ሊወጡ ነው፣ በባስ ከነሱ ጋር የሰላሳ 30 ሰዓት መንገድ ነው የሚሄደው ማለት ነው። በባስ በፕሌ የሚሄድ እየቻልኩ አቅሞ የለኝም ስለዚህ ተከታትሏቸው። አይ ጋይስ እንግዲህ ለስድስት ሰው ትኬት ቆርጫለሁ። ከአዲስ አበባ ሞያሌ ኦንላይን ላይ ቆረጥኩት። ቴሌግራም አላቸው። እንደገና ደግሞ ጉዞ የሚባል ዌብሳይት አለ መቁረጫ ማለት ነው እና እዛ ላይ ለስድስት ሰው ከነ ካሜራማናችን 15000 ብር ነው የመጣው። መሄጃ ብቻ ማለት ነው። ከዚህ ሞያሌ ብቻ ነው። ከዛ ደግሞ ከሞያሌ ኬንያ ደግሞ አስቡት ሌላ ታሪክ ነው እና ለማንኛውም፣ አሁን ከፍዬ ስክሪንሻት ልልክላቸው ነው። ለሊት ዘጠኝ ሰዓት ነው የምንነሳው። አክቹዋሊ 11 ሰዓት ምንም በረረ የለንም። ሲስተሙ ትንሽ ያስቸግራል። ለዛ ነው 11 ሰዓት የሚላችሁ ዌብሳይቱ ላይ ያለችኝ። ጉዞ የሚባል ዌብሳይት ነው ስለዚህ በድጋሚ አሁን ትኬታችንን ቆርጠናል። ለሊት ዘጠኝ ሰዓት ሲደርስ ደግሞ እንግዲህ በድጋሚ ትከታተላላቸው ማለት ነው። ጉዞ ወደ ኬንያ በሞያሌ በኩል። ጃኒ ነኝ። ዛሬ ብቼን አይደለም ከያዞ ፋሚሊ ጋር እንግዲህ የሚፈጠረውን እናያለን። ተከታተሉ

እንግዲህ ጋይስ አሁን ከሌሊቱ ስምንት ሰዓት ተኩል ነው። አንድ ሰዓት አለን። ምናሪያ ነው የምንሄደው። ከዛ እንይዝና ወደዛ እንሄዳለን ማለት ነው። ሻንጣ ይዘናል። እንግዲህ በዛ መስራት የሚችለው ማን መለስ ነው ይመስለዋል። ይሄ ማን ነው? ይሄኛውን እንትን ዕቃ ያለበት ነው። ፓወር ባንክ ነው ጋይስ። እንግዲህ እየወጣን ነው። ስደተኛ ነው ልቤ። እና ጋይስ እንግዲህ አሁን እየገባን ነው። እና ጋይስ በለ ገባ እያለ ወንበሩ ወል ምን

ዲላ ደርሰናል። ከቀኑ ሰባ ስምንት ጉዳይ ለሰዓት ለሰላሳ ደቂቃ ምሳ ልን በላ ነው። ስማ ቡድ ምን ምን አለ? ምሳ ስንት ነው? አንድ ኪሎ ሽፍን ግማሽ ግማሽ ማለት ግማሽ ሸክላ ለስለስ ያለ ስጋሽ ሁለቱም በሽፍንፍን ይመጣል። ለምን አንደኛው ሸክላ ነው አልኳ? አዎ ግማሽ ሸክላ፣ ግማሽ ግማሽ ጥብስ ማለት ነው። ከፍተኛ አንዴ ወደ ሽንት ቤት ምን? እሺ፣ ሽንት ሽመታ አው፣ ሽንት ቤት አውራቹ እስቲ። ፊት እኮ የለኝ ተኝት የተነሳ ነው መስሎ። አው ባክ የኛ ያለ ነው። ምንድነው የት እንዳለን ታቃላችሁ? ከአዲስ አበባ ተነሰን አሁን ለምሳ ያወረድ ነው። ዲላ ዲላ ዩኒቨርሲቲ የሚል አንብቤ ነው። አገሩን አቆ አማን ያቋል። የዲላ ሰው ነበር ለትንሽ ወረት። አጋይስ፣ እንግዲህ ምግባችን መጥቷል። ሸክላ ጥብስ ይላል አጋሽ እንግዲህ ወላችሁ ዲላ ሀገር ያው ሸክላ ጥብስ ይሄ ነው አለኝ። ረቅ ጥብስ ይቆይባችኋል፣ አይደርስም ምናምን ነው። የመጨረሻችሁ ነው እንግዲህ ስጋ ከዚህ በኋላ ይበላ የለም። ከእኛ ውስጥ አርባ ምንጭ አይሆን አላውቅም

እንግዲህ ስለዚህ ዳቦ ነው የምንበላው፣ ዳቦ በቱና ማለት ነው። እንግዲህ የስደት ኑሮ እንደዚህ ነው። ገና መች አየህ ነው ነው ከዚህ በኋላ የአምስት አምስት ሰዓት ከአርባ ደቂቃ መንገድ ብቻ ለማንኛውም በድጋሚ ጋ ተከታተሉ። እስካሁን ምንም አይደም። ትንሽ ለመተኛ ጣል ያስቸግሩ አንገታቸው ሲቀረጣጠስ ነው። ሀይ ጋይስ ለማንኛውም እንግዲህ አሁን ፍተሻ ፍተሻ ላይ ነን። ዲላ ነው ያለነው። ሰው ከዲላ ስትሄዱ ፍተሻ አለ። የሚገርማቸው አቮካዶ ሙሉ ማለት ነው።

ሰባት ደቂቃ ነው የቀረው ጋይስ፣ የቀበሌ ቤት ቢራቢሮ ምናምን አሉ። እንዲህ ምንድን ነው ታይላንድ መጣ እንዲ፣ አንተ ምንድን ነው ይበራሉ እኮ ግባብላ። ቢራቢሮ ቢራቢሮ፣ ብቻ ምንም የለም ጋይስ። እንግዲህ ለማንኛውም ወያሌ ገብተናል። የመጨረሻ ሰላም ባስ የሚያወርዳችሁ እዚ ኮኬት ሆቴል ጋ ነው የሚቆማ። በጣም ብዙ ባሶች አሉ። እዛ ጋ ስትቆሙ ቀጥታ ሆቴል መጣችሁ። እዚህ ሆቴል ያዝን። አሁን የምታዩት ክፍል ደብል ነው ፋሚሊ ደብል ይባላል። ብዙውን በጣም ሰፊ ነው፣ ግን ፊትለፊት ለፊት ለፊት ነው ሁለቱ ለሰ ለአራት ሰው መያዝ ይችላል። ሶስት ሩም እንትን ያለ ሁለት ሁለት ሁለት እንሆናለን ብለን ማለት ነው። ስለዚህ በተረፈ ያው አስጎበኛችሁ ብቻ አስጎበኛችኋል። እንግዲህ እና ላሳየህ ጓሮ የቀበሌ ቤት ዲዛይኑ ለቃቱ ዋናው መያዛችን ነው። ሞያሌ ራሱ ሞያሌ ምን እንደሆነ ራሱ አላውቅም ነበር። እኔም አላውቅም እኮ ሞያሌ ሰምታት ተቅ በስም ነው እንጂ አገሩ የት እንደሆነ ቤቱ ጋር እንደሚሄዳል ኖር አይኖር ግን ከተማ ይመስላል። ትንሽ ከተማ አለ ከተማ ይመስላል። በጣም ብዙ ወጣቶች አሉ። አሁን አሁን ከምሽቱ አንድ ሰዓት ነው። ስለዚህ ስልክ ስልክ ደውለን ማጣራት አለብን። ኢሚግሬሽን እንዴት እንዴት አድርገን እራሱ እንደምንሄድ ምንም የምናውቀው ነገር የለም አይደል፣ አይዲያው የለንም ማረንን። ስለዚህ ምንድን ነው የምናደርገው አሁን፣ ስልክ እንደዋውልና ስንት ሰዓት ነው ያለው ብለን ኢቭን። እንኳን ዛሬ ሌሊት እንኳን መኪና ቢኖር ኖሮ እንዳይመታልን፣ ስታምፕ ኢትዬ ተሰጥቶናልና እሱ ላይ እንዳይመታልን፣ ፓስፖርታችን እንዳይመታ ዝግ መሰለኝ። 11 ሰዓት ነው 10 ሰዓት ነው የሚዘጋው። ስለዚህ ነገ ጠዋት በጠዋት ማመጣት አይለም የት የሚመቱልን ቦታ ፓስፖርት ወጥቷ እሱ ችግር የለውም ቀን ሙሉ ክፍት ነው ግን ወደ ኬንያ ወደ ናይሮቢ የሚሄደው መኪና ስንት ሰዓት እንደሚነሳ አናውቅም እሱን ነው አሁን ማጣራት ያለብን ትደውልና ትጠይቀዋለህ አንድ ልጅ ተዋውቀዋል አይደለ አዎ አድናቂያችን ኬላ ላይ በዚህ አጋጣሚ ስሙ ስሙን አልነገረኝም በቃ ትጠይቀዋለህ አሁን እሱ እንጠይቀዋለን ከዛ በኋላ ስንት ሰዓት እንደሚነሳ እና የት መሄድ እንዳለብን እንጠያይቃለን ማለት ነው በድጋሚ ጋይስ ተከታተሉ ሞያሌ ሆቴል ገብተናል ቀን ሙሉ ሌሊት ዘጠኝ ሰዓት የወጣን ነው ሌሊት ስምንት ሰዓት ነው የወጣነው ከቤት ከቤት ስምንት ሰዓት ከቤት የወጣን ግን አልተኛን ነው ሌሊቱም ውለን ቀኑ ሙሉ ውለን አሁን ማታ አንድ ሰዓት በቃ አንድ አናቱ ላይ ነው ስድስት ከሃምሳ ስድስት ነው አንድ ሰዓት ያው ሆቴላችን ገብተናል ሩም ገብተናል ማለት ነው በኢየሱስ ስም ይሁን ስደት የወጣው ነው የመሰለኝ እግዚአብሔር ስደት አምሳ ጊዜ ኬላሪ ይወርድ። በቃ አዎ አራት ይወርድናል፣ አምስት አምስት ጊዜ ይወርድናል መሰለኝ ወደዛ አካባቢ ይወርድና ኬላ ላይ አሁን እንዳልኳችሁ እንደዋውላለን። እሱን ከጨራረስም በኋላ እንግዲህ ተመልሰን መጣ ለማለት ነው። ተከታተሉ። ሞያሌ ገብተናል። ቀጣይ ወደ ናይሮቢ ኬንያ። በድጋሚ ሰብስክራይብ እያደረጋችሁ ጃኒ ነኝ። አራት መቶ እንግባ። በዚህ ስደት በዚህ ስደት በዚህ ስደት አራት መቶ መግባት አለ። አራት መቶ ብር ከመጣ እንደ አፍሪካን ዞረዋል ጋይስ፣ እናቴ አራት መቶ ብር ነው። ሰብስክራይብ ብርም ሰብስክራይብ አስቀደመች። ለማንኛውም ተከታተሉ ጋይስ። እያዙ እንትን እኮ ልጠይቅሽ ነበረ የኬንያ ባስ የኬንያ ባስ ወደ ናይሮቢ እንወጣለን ግን ያው እሱን መጀመሪያ ኢንፎርሜሽን ሰጣቸዋል አይሻልም አይ ከስራ ማለት ይቻላል እዛ እሱ እራቱን አይደለም አሁን እንትን ሰው ምናምን የጠየቅን ነበር እና ይሄ የሎ ካርድ ምናምን የት እንደምናወጣ ምናምን እንድንነግር ነበር ቀር ኢሚግሬሽን ያልቃል ቶሎ ሰላለ ወደ ኬንያ ኢሚግሬሽን ተሻግረን ፓርትነር የኬንያ ብር ፓስፖርት፣ በፓስፖርት ብር መንግረን ሰው ቲኬት ቆርጣችሁ መሄድ ትችላላችሁ። ምን ዋናው ችግሩ ቶሎ ብሎ ቋንቋ ተናጋሪ ምናምን ካሉ አይ ቋንቋ ተናጋሪ እኔ እናንተ እንሄዳለን። አን ኦሮምኛ ነው። እንግዲህ ከአዲስ አበባ ተነስተን የ12 ሰዓት የባስ ጉዟችን አልቆ አሁን ሆቴል አርፈናል። ነገ ጠዋት ተነስተን ደግሞ ኢሚግሬሽን ገብተን ቪዛ ማስመታት አለብን። እንዲሁም ደግሞ የወባ ክትባት አለ፣ እሱም የሎካርድ አለ። ከዛ ቲኬት ቆርጠን ከዛ ደግሞ ወደ ዋናው ናይሮቢ ኬንያ የ12 ሰዓት የባስ ጉዞ እናደረጋለን። ኮመንት ላይ እንግዲህ ፓርት ቱ የምትፈልጉ ሰዎች ፓርት ቱ እያላችሁ ኮመንት አድርጉ። ለማንኛውም የዛሬው ቪዲዮ እንግዲህ ይህን ይመስላል። ሰብስክራይብ እያደረጋችሁ የአዞ ፋሚሊ ጉዞ ወደ ናይሮቢ ኬንያ